እኮ መጀመሪያ ተማምኖ አይደለም አይደል? ምኑ ነው ተማምኖ፣ እርግዝና እሷ ተማምና ነው፣ እሷ ተማምና ነው። እንግዲህ መጀመሪያ መጀመሪያ ዳኒ ያጠፋው ጥፋት ነገር ነው። ስትመጣ፣ በህይወት ስትመጣ፣ እኔ ምን ብለሃታል? እኔ የሚያፈቅረኝ ሰው የለም ብለሃታል። የመጀመሪያ የተገናኛችሁ ቀን በቪዲዮ፣ ቪዲዮ አለ። እኔ እንግዲህ ያው ማንም ከጎን የለም ብለሃታል። ያ ነገር ተጠቅማ ነው የገባች። እሷ እሷ ልጅቷ ግን አይፈረድባትም። አንተ ጭራሽ በህይወት ሰው እንደሌለ አድርጋ ነው የገባ የዛኔ ማለት ነው። አሁን እኮ እቺ ልጅ አሁን ዞሮ ዞሮ ዳኒ ፀጌን ትቶ ከዚች ልጅ ጋር ቢሆንም ማለት ነው እቺ ልጅ መጎዳቱ፣ ለምን ሷን አይወዳትም ምን ትርጉም አለው ከሱ ጋር አሁን ዞሮ ዞሮ ልጅቷ ትጎዳለች። ተጎዳለች። በቃ ልብህ ሌላ ሴት ጋር ሆኖ እሷ ጋር ያሁን እንግዲህ ሁለቱም ዓለምህን ድን ንቃ ዳኒ፣ ንቃ። ወላሂ የድሮ ዳኒ አይደለህም። በነገራችን ላይ አንቺ በድፍረት አበባ ገዝቶ ምናምን ቤት ልግዛለሽ ብሎ ለሩታ ቀጥታ ሄደ፣ ሰውዬ አሁን። እንዴ ማረህ ነው? ደገሙብህ እንዴ? የሰው ሚስት ቀለበት ያደረገችን ስታ ነሱት ያለ ሰውዬ ያረገኛ ስብን ያለው ሰው ነው ዳኒ እና ማሰራት ምናምን የሚለው እንተው። እንዲህ አልነበርማ። በእውነት የማያገናዙ ሰው ነው እሱ የምር የድሮ ድፍረቱ እንዲመለስ ነው። እኔ ግን ከዛይሆነሰውሁን የሆነ ጊዜ ደግሞ ይሄ ምን እንዲ ሰዎቹ ኬት እንዳመጣቸዋል አቅም ጋርድ ናቸው ብሎ ወይኔ ጉድ የፈላ ኢትዮጵያ እንደዚህ አይነት ሰው አለው ያልኩኝ የዛንቅን ነው ይዟቸው የመጣ እንዲ እኔ የዛን ዳኒ ነው የሚመለስ የምፈልገው። በቃ አሁን ንቃ ከጸጌ ጋር የሚሰራ ዳኒ ነው የምፈልገው። ይሄ ከእሱ ጋር የሚለቀውን ቪዲዮ አይመችም። ምንም ምንም ከእሱ ጋር አያምርብም። በቃ ሴት ሆነሽ ደግሞ ሰውን ማመናጨቅ ጥሩ አይደለም ልጅቷ ሰው ነች ግን በቃ ከዘጌ ጋር ምንም ቢሆኑ ደስ ስለሚሉ እሷም ሰውነች ገባሽ? እኔ አሁን ይኸውልሽ ምቀርባት እኮ ጽጌ ነው፣ ነገር ግን እንደ ሴት ነው እንደ እህት ነው የማየውና ሀምሳም ሰውዬ ነው። እዚህ ጋ መልክ ልሰራ አይደለም እንጂ ደክነሽ ምናምን ብዬ ወደዛ መሄድ እኮ አያቀተኛም። ገባሽ? ነገር ግን እውነታውን መቀበል አለብን ነው በቃ። እናንተም እውነታውን መች ወጣ? አንተ እውነታው ምን ትቀበላለ? እውነታ መች ወጣ? መች ተጣራ? ምንም የተጣራ ነገር የለም፣ እውነታ የሚባል ነገር። ይኸውልሽ እኔ እናንቺ አደለንም አለ እሱና እሷ ነው የሚተዋወቁት። ምን እንዳደር ምን ሆን የሚያውቁት እነሱ ናቸው። ዘጠና ፐርሰንት የእሱ ያሳለፉት ነገር ያየዋል ምን እንዳደረጉ አለ እንጂ አንቺ ዘ ቦታ ላይ አለሽም እኮ በቃ። ስለዚህ እኔም እነሱ ቦታ ላይ አደለም ግን ዘጠና ፐርሰንት አምናለው ነው በቃ። እሱም ወደ ማመኑ እየሄደ ነው። እሷ ደግሞ ይበልጥ አለ በቃ፣ በዚህ ጋር ትክክል ይዣለሁ እንዲወልድ እንትን አድርግ ይዣለሁ አለች። በቃ ከደበራችሁ ይቅርታ፣ እኔ የእኔ ሀሳብ ነው። እሺ የእናንተንም ሀሳብ እያከበርኩ ነው። እኔ ከአንተ የምፈልገው ግን የጠየቅኩህ መልስ እንድትመልስልኝ እፈልጋለሁ። በዳኒ ቦታ ብትሆን ምን ታደርጋለህ? ምክንያቱም ዳኒ ወንድ እስከሆንክ ድረስ ለውሳኔ የአንተም ሀሳብ ይረዳዋል ብዬ አስባለሁ። እኛ ሴቶች አሁን ለጽጌ ወይም ደግሞ ለኤፍሱን የሚረዳትን ሀሳብ ይወስዳሉ ብዬ አስባለሁ። ከኛ ንግግር ገባ። አንተ ደግሞ ወንድ እስከሆንክ ድረስ ዳኒ በቃ የሆነ ነገር መወሰን እንዳለበት ሁላችንም ይሰማናል። መቼም ሁለት ሰው ይዞ እንደማይቀጥል ግልጽ ነው አይደል? ግን ምን ይወስን? አንተ በሱ ቦታ ሆ ምን ታደርጋለህ? ሌሎቻቸው ሚወት በእናታቸው በማል ናፍቀው በጣም ከባድ ነው ያልኩት፣ ለዛ ነው። በመጀመሪያ ደረጃ በጣም ከባድ ነው። እንተ ጸጌ ጋ ይሄድ እያልኩ አደለም፣ ወይዘች ጋ ሄድ ሳይሆን የራሱ ውሳኔ ያለው ነው አንደኛው ምርጫ ያ ነው እንጂ እንትና ጋ ሄድ አደለም። እናንተ አሁን ያቺ ከኋላ መታ ስለሆነ እንትና ጋ ሄድ፣ ሴራ ሰርታ ነው። ስለዚህ ወደዛ ሄድ ነው የእናንተ ሀሳብ እና ብዙ ዓመት እንትን ስላላችሁም የሚል ነገር አንስታችኋል። ትክክል፣ ተቀብያለሁ። እኔ ግን በሱ ቦታ ላይ ሲሆን ከባድ ነው መወሰኑ ነው ያልኩት። አለ አይደለ እኔ መሀል ላይ ነኝ። በቃ የእሱን ስሜት ተጋርቼ ነው ያለው ሰውን። አለ አይደለ እኔም በቃ እንድወስን አለ አይደለ፣ እናንተ ብትመክሩኝ ራሱ ዬ አስባለሁ። ግን የእናንተ ምክር ምንድን ነው? ከስሜታዊነት ውጡ እና ተናገሩ ስል ምንድን ነው? በቃ ከኋላውን ከዚህ በፊት የተናገርኩትን የተናገራችሁትና፣ ከባድ ነው፣ ቀላል አይደለም። እንዲመጠቁም በጣም ቀላል ነው፣ እንተናገ ሄድ ምክራችሁ ማለት ነው። በጣም ቀላል ነገር ነው፣ ግን እዛው ቦታ ላይ ሆናችሁ ስትኖሩት ግን ይከብዳል ነው ያኔ ሀሳብ እንጂ እንትና ጌጅ ብዬ አልወስንም፣ በፍጹም ግን የእሱ ውሳኔ ይከብዳል። ክብደቱን እኮ በደንብ እናውቀዋለን። ግን አንተ ገጠመ እንበል አንተ አሁን ይሄ ህይወት ገጠመ፣ ምን ነበር የምታረገው? ራስህን ሆነ ማለት ነው ዳኒ፣ ማለት አንተ ብለህ ራስህን፣ እኔ ዋን ላብ ነኝ ይሄ ነገር ቢገጥመኝ ይሄ እናደርጋለሁ እንድትለ ነው የምንፈልገው። ገባ እንጂ እኮ፣ ልክ ነህ፣ አይከብድም እኳ። ለዳኒ አሁን በጣም ትልቁና ከባዱ ጊዜ ነው። ከራሳችን አንጻር ነው ሁላችንም ሀሳብ የምንሰጠው። ሁላችንም በራሳችን ትክክል ብለን ያመን ግን አንተ ዳኔ ብትሆን ምን ታ ዳኒ እና ጽጌ ተጋብተዋል። በመጀመሪያ አሁን ያንቺ ሀሳብ እስኪ ንገሪ ሩ በጣም ብዙ ስኬት ሄደዋል እነዚህ ምክንያቱም ከልጅነት ጀምሮ በቀንስ እና ትልቅ ያለ ፍቅር ያለ ያ የማይችል ፍቅር ልጅነት አይሰ ልሽ ከልጅነት እስከ እውቀት ምናምን እሱ የእነሱ ግንኙነት እንጂ ህጋዊ ነገር የለም አላለ። እቺ አሁን ከኋላ መጣች ከፊት መጣች አይደለም። የሚያስተሳስር ነገር ከተገኘ እውነት ሆኖ ከተረጋገጠ እኔ የምለው ነገር እንትን ምለው በቃ ሁለት ናቸው አለ ሁለት ነፍስ ወዳለው ብሄድ ብዬ አስባለሁ። እንደ እኔ ነው እኔ እኔ እኔ ብሆን በዛ ቦታ ላይ አለር አብሬ ኖሬ ያለው ብዙ አሳልፍ ያለው ትክክል ነገር ግን ምንም ነገር አላርለ ሁለት ሳንሆን ኖርማል በአንዳንድ ፍቅር ኖረን የዘለቀን መቼም ይገባሻል እምለው እና ሁለት ነፍስ ካለው ጋር ነው የሚሄደው ብዬ አስባለሁ። ምንም ቢሆን በቃ ግልጹ ነው። ይሁን ልንገርሽ፣ ይቅርታ አድርጊ። በግልጽ ስንነጋገር አንተ ከፍቅርህ ይልቅ ልጅ ስናረገዘች ብቻ በአታፈቅራትም ወደ እሷ ትሄዳለህ ማለት ነው የምትወዳትም ወይም የምታፈቅራትም ሰው ህይወት ይልሽ እንደፈልግ ሸ አይሆንም አላ አይደለ ህይወት ይልሽ አንድ ነገር ንገርሽ እንዳፈቀሽ እንበቀ ዘላለም እኮ ተዋደሽ እኮ ኑረሽ እኮ ህይወት በዛው እኮ አይቀጥልም እኮ። ብዙ አይነት እንሰማለን፣ ብዙ አይነት የነ ዳኒ ብቻ ታሪክ አይደለም። በጣም ብዙ አይነት እንትኖች ይመጣሉ እና መቼም ላንቺ አልነግርሽም ታቂዋለሽ። ሌላም ቦታም ስትኖሪ ማለት ነው እና አንዳንዴም ሳይፈለግ ያ ነገር ሊቆም ይችላል ብዬ ይሄ እንትን የምለው ግን፣ ይቅር አይደለም ይሄ ነገር እውነት ከሆነ ነው ምልሽ እንጂ አብረው ኑረው ብዙ ነገር ቢያዩ እኔ ደስተኛ ነኝ ከነሱ በላይ ግልጹን ነው ምነግርሽ። ብትመጣ ምሷም ጽጌ ዋላፍ ታቀኛለች። ግልጹን ነው ምነግሽ እየዋሸሁ አይደለም። እሱም ቢሆን ብዙ ዓመት አራት ዓመት በላይ ያውቋሉ። ግን እንደ እኔ እውነተኛ ፍቅርና ሊያያል ነው ምልሽ ዓለም ላይ እዚህ ስትኖሪ ከባድ ነው ዓለም ላይ በጣም የማጠብቂው ነገር ነው የሚመጣው። እና በዛ መንገድ ነው እንጂ አንቺ እንደፈለግሽ አይደለም። አላ ፈጣሪ ባለው ነገር ነው የሚሆነው። እና ያንን ነው ማስበው ዳኒ። አንቺንም ያመሰግናለሁ ሳምሪ ስለዚህ አሁን አንተ ሀሳብህን ለመ እንትን ለማለት ያክል ጠቅረን እንድንረዳው ወይ ዳ ሀሳብ እንድንወስደው እኔ ወደ ኤፍሱ ነው የሚሄደው ወይ ደግሞ አንተ የምታፈቅራትን ሰው ትተህ መስዋዕት ታረጋለ ለልጅ ስትል ማለት ነው። እሺ እዚህ ጋር ደግሞ አንድ ጥያቄ ላስቀምጥልህ ማለት ነው። ይህን ምርጫ መረጥቅ አንተ ልጅ አላትን ስትወድ ፍቅርህን አሳልፈን የሰጠኸው እውን እዛ ትዳር ውስጥ ሰላማዊ ህይወት ትኖራለህ? ያኔ ፍቅር እዛ አይለህም የሚመጡ በመሰናክሎች አይኖሩም። ይህን በመወሰን በጣም አመሰግናለሁ። እሺ አጠር አረጊ ልመልስልሽ። በእሱ ቦታ ሆኜም አሁን እንደራሴ እንደኔ ሆኜ ሳስበው ይኸውልሽ፣ በልጅ ምክንያት ገባሽ፣ ሁሉን ነገር እችላለሁ ብዬ አስባለሁ። አለ አይደለ? ስጋሽ ነው ስጋዬ ነው፣ በቃ አለቀ። እኔ ለእሷን ብቻ ሳይሆን ፍቅሩ ያገናኘናል። ልጅ ወደ ልጅ ሲሆን ይበልጥ ፍቅሩ አላርከው እንደዛ የእኔ ሀሳብ ነው። በጣም ይቅርታ በጣም ይቅርታ። እናንተ ሀሳብ የራሳቸው ሀሳብ ነው ግን አከብራለሁ፣ ሀሳባቸውን አከብራለሁ፣ ግን የእኔን ሀሳብ ስለጠየቀች ነው። እና የኔ የምለው በዛ ነው ሊያገናኘን ይችላል። ልጅን ተሰጥ ብዙ ብዙ ነገሮች አሉ። ወደ ይሄ አባባል ነው። አትችለውም ሲጀመር ማለት ነው አባባል ነው። እኖረዋለሁ ነው የምልሽ። ወይ አንቺ ላትኖሩ ትችላለሽ ገባሽ አባባል አደለም። የእኔ ሀሳብ የኔ በቃ የኔ ምርጫ ነው፣ አለቀ። እሱም ያን ነገር የወሰን ነው። አሁን እኮ ዳኒ ህን ያርግ እያልኩ አይደለም፣ ግን በእሱ ቦታ ብትሆን ስላለችኝ ነው ሳብሪ እና እንደዛ ነው ማደርገው። ከዛስ ፍቅርህን ጥለ ሄደ እንዴት ትሆናለህ ብላለችኝ ደግሞ። መልሽላቸዋለሁ በዚህ መንገድ እና አመሰግናለሁ። ሌላ ጥያቄ ራሱ ያንተ ሀሳብ ምንድን ነው? ሀሳቤ ሰጣችሁን ያላችሁት እና ሀሳባችሁን አከብራለሁ በጣም። ነገር ግን እኔ ምንድን ነው ያደረኩት ነገር ልክ ዋላ እንዳለ ነው። አሁን ላይ እየሄድኩበት ያለው ነገር እንደዛ ነው። ምክንያቱም ጽጌ ማጣት አልፈልግም። እርሱን ደግሞ የልጅ እናት ሶሷን ላጣት አልፈልግም። ምክንያቱም ከምንም በላይ ሴት ልጅ ነች። ሴት ልጅ ሆና በድፍረት ወጥታ ከአንተ አርግ ያሉ ካለች፣ በመጀመሪያ ደረጃ ለ ነው ላ ምንም ነገር ከመቶ አምስት ፐርሰንት አልጠረጠርም። ምክንያቱም ቤተሰብ አለ ምን አለና ይህን ሁሉ ነገር አልፋ ሴት ልጅ ሆና መታ እርጉዝ እንዲህ ዓይነት ነገር ሳይፈጠር እርግዝና ሳይፈጠር ነው ብሏል። ሁለተኛ ነገር ደግሞ እንደ ሰው የሚያሳስበው አንድ እዚህ ጋ ብዙ ቤተሰብ አለኝ፣ ብዙ ተከታይ አለኝና የልጅ እናት ነኝ ያለችን ሴት ዞር ቢሮ መግፋት አንድ ለሰው ብቻ ሳይሆን አንድ ለሚከተለኝም ሰው። ሁለተኛ ደግሞ ለራሴ እንኳን እንደ ባህሪ እንደዚህ ዓይነት ባህሪ ስለሌለኝ ያን ነገር አክሰብት አድርጌ የተቀበልኳት፣ መጀመሪያ ግን አሳቡ ስመጣ ስለዚህ ያለው ነገር ጊዜ የሚፈተውን ነገር ጊዜ ይፈተዋል። ነገር ግን ደግሞ አሁን ላይ በዚህ ሁኔታ ላይ እያለች እኔ ቅድም እየነገርኳቸው ነበር። ሆስፒታሉ እንደዛ ስል ፀጌ ካልመጣች ስል ቤተሰቡን አጠገብ ቱ ምናምን ማስወሰው ነገር አልነበረም። ግን አጠገቢ ሆና እንደዛ ማለቴ እራሱ ልክ አይደለም እያልኳቸው ነበር። በኖርማል ጭንቅላቴ ቢሆን እዚህ ጋ እያለች በዛ ልክ ካያቸው ዲስርስፔክት አላደርጋት ሱ ፀጌ አጠገብ ባንኳልሆነ ሁለቱ ለማግባባት እንጂ የሚሞክረው አንዳቸውን ዝቅ አንዳቸውን ከፍ አላረግም ያን አደርገው ይህን ነው ስለሆነ መት ስለዚህ፣ አሁን ላይ ኤፍሱን መግፋት አልችልም። ምንም ነገር ቢፈጠር ቤተሰብ አለ፣ እንደገና ደግሞ በመሀላችን የሚያገናኝ ነገር አለና ኤፍሱን መተው ነታምር አልችለው ነገር ነው። ጽጌን መተው ይችላሉ እያልኳቸው ሲሆን ግን ደግሞ ኤፍሱን ጋ ያለው ነገር ከባድ ነው። ተረዳችሁ? ኤፍሱን ጋ ያለው ነገር ላይ ይከብደኛል። ሶ ኤፍሱን ነገሮችን ተበርታ ችግር የለውም ልጃችን ማደግ ይችላል። ምናምን ስ አንተ ከጽጌ ጋር ብትሆን ችግር የለውም ብላ ከፈቀደች ደስ ይለኛል። ግን ደግሞ እሱን ትቼ ጽጌ ዛሬ ከጽጌ ጋር ነው ማለት አልችልም። ምክንያቱም ጽጌም ደግሞ ትናንትና ላይ ነገሮችን ሁሉ እንደዚህ ዓይነት ነገሮች ውስጥ ለመግባት ምክንያት የሆነች ጽጌ ነች። ምክንያቱም የማልፈልገው ይወት ላይ እንኳን የማልፈልገው ሰው ማለት የፍቅር ይዞ በቃ ፍቅሪያት ወድጃት ከሷ ጋር ህይወት እንዲቀጥል ብዬ ከማስበው ልጅ አደለም

ይሄ ነው ዋና ነገር። ልክ ነው ብያላስ። ለዛ ነው እኔ ያለው ነገር ይሄ ነው። አንድ መጀመሪያ አማራጭ ሊሆን የሚገባው እኔ አሁን እንደ ሐሳብ መጀመሪያ ቀጥታ ይሱን ወስደ መናት። አንተ እኛ አይመለከተንም። መናት አትመናት፣ ይሄ የአንተ ልብ ነው። ማመንህ ጥሩ ነው። ምክንያቱም የሚታመን ሰው ነው ሰውን የሚያምነው። ገባ። ስለዚህ ማመንህን ሳይሆን የምንቃወመው ሄደ በስነ ስርዓት ማየት አለብህ ልጅ እንዳለ እንደሌለ ማለት ነው። ከዛ በኋላ ወደ ውሳኔ ትቀርባለህ እንጂ አሁን በዚህ አትቀጥም። እውነታውን ስነግርህ እንዲህ ሊሆን አይችልም። መወሰን አለብህ የምነግርህ ነገር ማለት ነው። ምክንያቱም ሁለት ሰው ነው እዚጋ ህይወት ላይ ያለ ሶስተኛ ሰው ደግሞ መቷል። አሁን ይሁንም አይሁንም ማለት ነው። ስለዚህ የመጀመሪያ ውሳኔና ስቴፕ አንደኛው ሊሆን የሚችለው አንድ ስቴፕ ሂድ። ከዛ በኋላ እኮ እየቀለሉልህ ይመጣሉ። ዋሽታ ከሆነ እንኳን ኢቭን ከሷ የመራቂያ እድል ይሰፋል እንዴት ዋሸችኝ የሚለው ነገር ውስጥ እንድትገባ ያደርጋል። እመነኝ ደግሞ እርግጠኛ ነኝ ይህ ነገር ብቻ አሁን ላይ እንዲህ አደለም፣ ግን በቃ የሆነ ነገር እንደሚፈጠር አምናለሁ አውቃለሁኝ። ግን አንድ ስቴፕ ጅ ሂድና አስመርምራት ከዛ በኋላ ለውሳኔ ትመጣለህ ማለት ነው። እንዴት ነህ? ደህና ነህ? አንተ ተሻለህ? በመጀመሪያ ስለ አንተ ጤንነት ነው ጠየቅ የምፈልገው። በጣም ራይ ራስህን አረጋጋ። ምክንያቱም አንዳንዴ ህይወትን መምራት የምንችለው እኛ ራሳችን ጤነኛ ስንሆን ነው እና በጣም ጤናህን ሊጎዳ የሚችልን